ውዝግቡ የቀጠለው የሰይፉ ፋንታሁን እንዲሁም የቴዎድሮስ ካሳሁን ቴዲ አፍሮ ቤተሰብን ጉዳይ በተመለከተ አዲስ ነገር ተሰምቷል። ሰይፉ ፋንታሁን በዛሬው ዕለት ትልቅ የሆነ ሽልማት እንዳገኘ ተነግሯል። ድንቅ የሆኑ በማስታወቂያና በፊልም ኢንዱስትሪው በኢትዮጵያ ግዙፍ አሻራን ያኖሩ ወዳጆቹ እንዲሁም ደግሞ እውቅ ሰዎች በተገኙበት በኢቢኤስ ቴሌቪዥን ቀጥታ በተላለፈው ዝግጅት ላይ ሰይፉ ፋንታሁን የክብር ሽልማቱን አግኝቷል። ጉዳዩም ከሰሞኛ ውዝግብ ጋር የተያያዘና የሰይፉ ፋንታሁንም ውለታ ላለመዘንጋት የተሰራ ስለመሆኑ እየተነገረ ይገኛል። ውዝግብ መካከል ላይ ተረስቷል የተባለው የሰይፉ ፋንታሁን ታላቅ ውለታ እጅግ ዛሬም እያነጋገረ በርካቶች የተቆጩበት ይገኛል። በወዳጆቹ ያልተጠበቀ ታላቅ ሽልማት ማግኘቱ የተገለጸ ሲሆን በዚሁ የሽልማት ስነስርዓት ላይም ለነ አዶናይ የመልስ ምትን መስጠቱ ተነግሯል። ዛሬም የቲክቶክ አዋርድ ጉዳይና የዩቲናስ በሰይፉ ኦኒቤስ ቴሌቪዥን ሾ ላይ መቅረብ አነጋጋሪነቱ በቀጠለበት የአዶናይ ካምለሰት ሙጭ ጋር የነበረው የሁለተኛ ክፍል ቆይታ ደግሞ ይበልጥ ይህንን ትኩሳት የአባባሰው ጉዳይ ስለመሆኑ በስፋት እየተነገረ ይገኛል። ከዚህ ባሻገር ለዓመታት ተዳፍኖ ቆይቶ ዛሬ ለሕዝብ ይፋ ሆነው የተባለው የይፈለጋል ፊልም ታላቅ ሚስጥርና ቴዎድሮስ ካሳሁን ቴዲ አፍሮ በሰይፉ ፋንታሁን ያልተጠበቀ የሙዚቃ ሌብነት የተነሳበትን ጉዳይ በተመለከተ ጥብቅ የሆነ መረጃን ይዘን መጥተናል። ሰላም፣ ጤና ይስጥልን። ያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም ከመዝናኛው ዓለም የተሰሙ ሰሞንኛ እና መደመጥ ያለባቸውን መረጃዎች ይዘን ወደ እናንተ መተናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የተሰማችሁን ሐሳብ አስተያየት ደግሞ በኮመንት መስጫው ላይ ማስፈር ከቶ እንዳትዘነጉ። ቀጥታ ወደ ዕለታዊ ዝግጅታችን የምናልፍ ይሆናል። ሰናይ ቆይታን ተመኘን። አዱናይ አመለሰት ሙጬና ሰይፉ ፋንታሁን ውዝግብ መካከል ተዘነጋ የተባለው የሰይፉ ፋንታሁን ታላቅ ውለታ በመጨረሻ ለሰይፉ ፋንታሁን ሽልማት ይዞለት መጥቷል። ሰይፉ ፋንታሁን ከወራት በፊት የመቄዶንያ የአረጋውያን መርጃ ማዕከልን የመጨረሻ ስራ ለመከወን ሌት ቀን ሰለችን ሳይል በርካታ አርቲስቶች፣ ተወዳጅ ዕንቁ የሆኑ የኢትዮጵያ ተጽዕኖ ፈጣሪ ሰዎች፣ የሃይማኖት መሪያዎች በተገኙበት የገንዘብ ማሰባሰቢያ ማድረጉ አይዘነጋም። ይህ የገንዘብ ማሰባሰቢያ ለመቄዶኒያ እስካሁን ከተከወነ ገንዘብ ማሰባሰቢያዎች ሁሉ ግዙፍ እንደሆነ የተነገረ ሲሆን ከሁለት ወር በላይ የፈጀው ቀጥታ ስርጭት ዝግጅትም ከአንድ ቢሊዮን የኢትዮጵያ ብር በላይ ለመቄዶኒያ ገቢ ማድረግ የተቻለበት ነበረ። በዚህ የገቢ ማሰባሰቢያ ዝግጅትም ላይ የሰይፉ ፋንታ ሆነ ተጽዕኖ እጅግ ትልቅ ነበር። በኢትዮ ገጹ ላይ የተገኘውን ገቢ ቀጥታ ለመቄዶኒያ ከማድረግ ጀምሮ ይህንን ፕሮግራም ለመቄዶኒያ ማመቻቸት ከዚህ ውጭ ደግሞ እውቅ የሆኑ አርቲስቶች፣ የሃይማኖት መሪዎች፣ የተጽዕኖ ፈጣሪ ሰዎች፣ የፖለቲካ ምሁራን ጭምር በዚህ የቀጥታ ስርጭት ዝግጅት ላይ እንዲገኙ እንቅልፍ፣ እውቀት፣ ገንዘብ በርካታ እውነታዎችን በመሰዋት በቀጣይ በርካታ አረጋውያንን ይታደጋል ለተባለው ለዚህ ተቋም የገቢ ማሰባሰቢያ ያዋለ ጀግና ኢትዮጵያዊ የሚል መወድስን ባለፉት ወራቶች ሲያገኝ ቆይቷል። ነገር ግን የዚህን ትልቅ ስራ የቤት ስራ የዘረጋው የኢትዮጵያዊ ሁሉ ሰይፉ ፋንታሆንን ክዶታል፣ በአዱናይም ቀይሮታል የሚሉ ውዝግቦችና ሀሳቦች ከሰሞኑ በማህበራዊ ሚዲያዎች ላይ በስፋት እየተላለፉ ይገኛል። ውዝግቡ የጀመረው አዱናይ በቲክቶክ ገጹ ላይ ባጋራው አጭር ቪዲዮ ነው። በአዱናይ ጥያቄ ሰይፉ ፋንታሆን ምላሽ አለመስጠቱና አዱናይ በኢቢኤስ ቴሌቪዥን በሰይፉ ሾው ለመገኘት ያደረገው ሙከራ አለመሳካቱ አዱናይ ከፈጠረው ሰሞኛ ተጽዕኖ ጋር ተገጭቶ ኢትዮጵያውያን ሁሉ በሰይፉ ጀርባ እንዲሰጡት ሆኗል። ይህንን ክፍተት ተጠቀመች የተባለችው አመለሰትም ውጪም ወዲያው በሰይፉ ፋንታሁን ተቀባይነት አጣ የተባለውን በቲክቶክ ገጹ ከሶስት ቢሊዮን በላይ ተከታይ ያለውን አዱናይ በማቅረብ እውነታውንም ይፋ አድርጋለች። ከሰይፉ ፋንታሁንም የማትጠብቀው ተግባር እንደሆነ በግልጽ ተናግራለች። ከዚህ ባሻገር አዱናይ ከቴዎድሮስ ካሳሁን ቴዲ አፍሮ ቤተሰብ ጋር ያለው ቁርኝት ሰሞነኛ እንዳልነበረ በደከመ በወደቀበት ጊዜም ደውሎ ቴዎድሮስ ካሳሁን ቴዲ አፍሮ ያጽናናው፣ ያበረታው እንደነበረና ምርጥ ወዳጁ እንደሆነ በአምለሰት ሙጬ የቀረበለት ግብዣም ድንቅ እንደነበረ ከዚህ ባሻገር ደግሞ የአምለሰት ሙጬ ቆይታ ከአምለሰት ሙጬ ጋር የተሰኘው ሾ ከሰይፉ ፋንታሁን የላቀና እጅግ ተወዳጅ ሾ እንደሆነ በማሳየት ይበልጥ በሁለቱ ግለሰቦች መካከል ያለውን የግል ጠብ ዳግም የቀሰቀሰ ጉዳይ ስለመሆኑ በስፋት ከሰሞኑ እየተነሳ ነው። ይህንን ውዝግብ የፈጠረው ከዓመታት በፊት በሰይፉ ፋንታሁን እንዲሁም ደግሞ በቴድሮስ ካሳሁን መሃል ተፈጠረ የተባለው ቁርሾ ነው። ሰይፉ ፋንታሁን በአንድ ሬዲዮ ዝግጅት ላይ ዜማን ሰረቁ ስለተባሉ አርቲስቶች ስም በመጥቀስ እየዘረዘረ በቴድሮስ ካሳሁንም ተሰረቅ ያለውን ዜማ በመጥቀስ ቴድሮስ ካሳሁን የዜማና ግጥም ሌባ ነው የሚል መረጃን ይፋ አድርጎ ነበረ። ይህም በበርካታ የቴድሮስ ካሳሁን ወዳጆች ሰይፉ ፋንታሁን እንዲጠላ ያደረገውና በወቅቱም ሰይፉ ፋንታሁን ከቴድሮስ ካሳሁን ጋር የነበረውን ግላ ይጠብ ወደ አንድ ደረጃ ያሳደገው ነው። በርካታ ሙዚቀኞች ያለስስት ግጥምን ዜማን የሚሰጠው እውቁ ድምፃ እንዴት ዜማና ግጥም ሊሰርቅ ይችላል? ይህ እውነታ ላይ ያልተ መረኮዝና በጥላቻ የተሞላ የቅናት ንግግር ነው የሚል ምላሽ የተሰጠበት ነው። ከዚህም በኋላ በሁለቱ መካከል ያለው ጸብ እጅግ ባደገበት ሰይፉ ፋንታሁን በተደጋጋሚ ቴድሮስ ካሳሁንን በሾው እንዲጋብዝ ጥያቄ ቢቀርብም ያልሆነ ጉዳይና ሁለቱ ዳግም ሊታዩ የሚችልበት አጋጣሚም እንደሌለ የታየበት ነው። ከዚህ ባሻገር ከረዥም ዓመታት በፊት በይፈለጋል ፊልም ላይ ቁርሾ እንደነበራቸው በአምለሰት ሙጬ በሁለቱ መካከል የነበረው ወዳጅነት ሙሉ ለሙሉ እንደደፈረሰ ተነግሯል። እነዚህ ሰሞኑኛው ዝግቦች ሆነው ሳሉ ከሰሞኑ ግን ውለታው እየተዘነጋው ሰይፉ ፋንታሁን በወዳጆቹ ግዙፍ ሽልማት እንዳገኘ ተነግሯል። በአገሬው የመዝናኛ ኢንዱስትሪ ያበረከተው ታላቅና ጉል ተጽዕኖ ያልተዘነጋው ሰይፉ ፋንታሁን ከአገር መሪ እስከ እውቅ አርቲስት ያቀረበበት ሾ በአገሬው ዘንድ እጅግ ተወዳጅ እንደሆነና ከዚህ ማሻገር በበጎ ስራዎቹም በርካታ ተጽዕኖ ፈጣሪ የሆኑ እንቅስቃሴዎችን ማድረግ መቻሉ ለዚህ ሽልማት እንዳበቃው ተነግሯል። ባዶናይ በአምለሰት ሙጬ፣ እንዲሁም በቲክቶክ ክሬቲቭ አዋርድ የተነሱ ሰሞኑኛ ጉዳዮች የሰይፉ ፋንታሁንን ስም ሊያጠለሹት እንደማይችሉ ወዳጆቹ የተናገሩ ሲሆን ለዚህ ታላቅ ክብርም እንደበቃ ገልጿል። በተለይም ለሜቄዶንያ የከወደው ተግባር መቼም ሊዘነጋ የማይችል ነው ያሉ ሲሆን፣ በኢንዱስትሪው ላይ ካሉ ግዙፍ የሆነ አስተዋጽኦ ካላቸው ግለሰቦች መካከልም ስሙ ዛሬም ከፍ ብሎ የሚነሳው ሰይፉ ፋንታሁን ነው የሚል የሚልም ሙገሳን አቅርበውለታል። በመድረኩ ባለቤቱን ያመሰገነው ሰይፉ ፋንታሁንም ለሽልማት መታጨቱና ሽልማቱ ማግኘቱ እንዳስደሰተው ገልጿል። እኛ መረጃችን ይህንን ይመስል ነበረ። እስከ ፍጻሜ ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።